ሌላኛውን ደግሞ ጉዳይ እንመልከት የቪኒን ጉዳይ እናንሳ ከትናንትና በስቲያ ከሪያል ቤት ሪያል ማድሪድ ባደረገው ጨዋታ ላይ እንግዲህ ተሸንፏል ይህንን ጉዳይ እንመልከተው ቪኒ ላይ ተጫዋል በእርግጥ የሪያል ማድሪድ ደጋፊዎች በርካታ ትላልቅ ተጫዋቾቻቸው ላይ ሁሉ ጊዜ አሉ አዲስ ነገር አይደለም ግን ደግሞ አሁንም ቢሆን እኮ ቪኒ በጣም ጥሩ ጊዜን እያሳለፈ ነው አይደለም በቆጥራዊ መረጃዎች የሚጠፋባቸው ጨዋታዎች አሉ ግን ደግሞ ሜዳ ውስጥ አደገኛው ተጫዋች አሁንም ቢሆን ቪኒ ነው እንመልከተው ይህንን ጉዳይ አሁን የእግር ኳስን አስቀያሚውን ክፍል ያየንበት ይመስለኛል። በቀደም በነበረው ጨዋታ ከቫሌንሲያ ጋር ተሸንፏል ሪያል ማድሪድ። ስለዚህ በዋንጫ ፉክክር ውስጥ ደግሞ ሲሸነፍ፣ በዛ ጊዜ ማታ ባርሰሎና ጨዋታ ስለነበረው የነጥብ ልዩነቱ ወደ ስድስት ይሰፋል የሚል ስጋትም ኖሮች ነው ውጤቱን የምታየው የማድሪድ ደጋፊ ከሆን ቻለ ሶ የሪያል ማድሪድ ደጋፊዎች ቅር ቢሰኙ አይገርመኝም በቡድናቸው ቡድናቸው ላይ በሙሉ ቢጮሁ ቪኒ ላይ ላይ የተጮኸው ግን የማድሪድ የውጤት ችግር ሱ፣ ኳስ በነካባቸው የተወሰኑ አጋጣሚዎች ይጮሁበት ነበር። አንቸሎቲ ቀይረው ሲያስወጡትም የቤርናቤው ታዳሚያን ይጮሁበት ነበር። አሁን ይሄ ልክ ነው ወይ? የፈለገ ዲማንዲንግ ቢሆን ያ ምንድነው ነው ሴንስ ኦፍ ኢንታይትልመንት ኬት ነው የሚመጣው? ደጋፊዎች ውስጥ ያለ ማበጣ አለ፣ አንዳንድ ጊዜ ግርም የሚል አይነት። አሁን ይሄ ልጅ በቀደም ሪያል ማድሪድ ሌላ መጥፎ ፐርፎርማንስ ባሳየበት የሳምንቱ አጋማሽ የኮፓዴልሬ ግማሽ ፍጻሜ እሱን ያሳለፋቸው እነዛን ሁለት የሚደንቁ አሲስቶች የሰጣቸው እሱን ለኤንድሪክ እና በኋላ ደግሞ አማዲ ትራኦሬን አልፎ ለጁድ ቤሊንግ ሁለት የዚህን ተጫዋች የግል ችሎታ እና በወሳኝ ጨዋታዎች ላይ ያለውን ዲሳይሲቭነስ የሚያሳዩ ናቸው። መቼስ እንደምታውቀው በብዙ ስቴዲየሞች ውስጥ እንደሱ ጦጣ እየተባለ የሚሰደብ ተጫዋች የለም። በስፔን ከቤርናቤው ውጭ ባሉ ስቴዲየሞች ላይ ወደ ሜስታያ ይሂድ፣ ወደ ሜትሮፖሊታኑ ይጓዝ፣ በብዙዎቹ ጨዋታዎች ላይ በታሪክ በስፔን እግር ኳስ ታሪክ እንደሱ በዘረኝነት የተሰደበ ተጫዋች የለም። አሁን ድክመቶቹን እቀበላሉ። ኤክሰሲቭ ነው ስሜቱን የሚገልጽበት መንገድ ሰሞኑን አንቼሎቲን ጭምር እንዳበሳጨው አይነት አንዳንዴ የሪያል ማድሪድ ጓደኞቹን ጭምር እንደሚያበሳጨው አይነት አንዳንዴ ወሰን ሊያጣ ይችላል። ግን ሁሌ እንደው ገደብ አልባ ድጋፍ ይሰጠው እንኳ ባቲ ለአንድ ተጫዋች አሁን ሮብለት እንደዛ ወይ ማክሰኞ ለት እንደዛ የተጫወተ እና ከሁሉም የማድሪድ የማጥቃት ተጫዋቾች ሁሉ በሱ የግል ምትሀት ሁለት የመጨረሻ ኳሶች ሰጥቶ ለፍጻሜ ያደረሰ ተጫዋች ኢቭን በተሰደበበት ጫ የፍጹም ቅጣት ምት ስቷል። የፍጹም ቅጣት ምት መሳት ብቸኛው ተጫዋች አይደለም። በዚህ አመት የፍጹም ቅጣት ምት ሳጠን የፍጹም ቅጣት ምት የሳጠን ኢምባፔ ሁለት ጊዜ የፍጹም ቅጣት ምት ስቷል። ቪኒም ሁለት ጊዜ ነው የፍጹም ቅጣት ምት የሳጠን። ቤሊንጋም የፍጹም ቅጣት ምት ስቷል። የፍጹም ቅጣት ምት መሳት አንድ ድክመት ሊሆን ይችላል። ደካማ የፍጹም ቅጣት ምት ስለነበር ግን ወንጀል አይደለም በኋላ ደግሞ ጎል አስቆጥሯል እሱ ነው እኮ የማድሪድን ብቸኛ ጎል ያስቆጠረው ከጨዋታው በኋላ በሶስት ወር ነው በአራት ወር ሶስት ጎል ብቻ ነው በላ ሊጋው ያስቆጠረው ግን ሪያል ማድሪድ ቻምፒየንስ ሊግ ላይ ካለ አሁን በጣም ደካማ የቻምፒንስ ሊግ ሲዝን ነበር አይደለም በመጀመሪያዎቹ ስምንት ጨዋታዎች ያለዛ የዶርትሙንድ ሀትሪክ ሪያል ማድሪድ አራተኛ ሁሉ 24 ውስጥ ሁሉ ይጨርስ ነበር እንዴ የኤቲሃድ ጨዋታ ላይ እኮ ሶስት ለሁለት ሲያሸንፉ የጨዋታው ኮከብ የነበረው እሱ። አሁን ከዚህ በፊት ሶስት ጊዜ ላሊጋ አምጥቶላችኋል፣ ሁለት ጊዜ ቻምፒየንስ ሊግ አሸንፎላችኋል፣ በሁለቱም የቻምፒየንስ ሊግ ፈጻሚዎች ጎል አስቆጥሮላችኋል ብዬ ማስታወስም አይጠበቅብኝም። ኦኬ፣ አድርጓቸዋል እነዚህ ሁሉ ነገሮች። በሁለቱም የቻምፒየንስ ሊግ ፈጻሚ 2024ም፣ 2022ም ላይ ዶርትሙንድም ሊቨርፑልም ላይ ጎል አስቆጥሯል። የሱ ጎሎች ወሳኝ ነበሩ። ሪያል ማድሪድ የቻምፒየንስ ሊግ አሸናፊ እንዲሁም በጣም በሚያወዛገብ ሁኔታ ነው ባሎንዶሩን ያጣው። ባለፈው ዓመት በሊግ ሲዝን እሺ አውሮፓውን ዋንጫውን እንቶ እሱ ነው የሆነ ነገር የለወጠ ግን፣ በሊግ ሲዝን፣ በክለብ የሊግ ሲዝን የዓለም ምርጡ ተጫዋች ነበር ቪኒ። ሽልማቱ የአውሮፓ ዋንጫን የማያካትት ቢሆን ኖሮ የባሎንዶር አሸናፊ ሆነ ነበር። የአውሮፓ ዋንጫውን ማካቶ ጭምር ያው ብዙ ክርክር አለ። የክለብ ሲዝንን ብቻ እንውሰድ። ሪያል ማድሪድን የሚመለከተው የክለብ ሲዝን ስለሆነ የማድሪድ ደጋፊ ሮናልዶም ላይ ጮኸዋል፣ ሁለቱም ሮናልዶዎች ላይ፣ ዚዳን ላይ ጮኸዋል ወይ፣ ራሞስ ላይ ጮኸዋል ወይ፣ ሌሎች ተጫዋቾች ላይ ጮኸዋል። ያ መደረጉ ትክክል አያደርገው። ነገሩ ሀያ አራት ዓመቱ ነው ደግሞ ይሄ ልጅ እና ሲያስገርመኝ ነበረ ነገሩ እና በተለይ አይን ይታያል የከለር ጉዳይ ከሆነ አላውቅም። ሆ ሁ የሬስ ካርድን መጠቀም ትክክል አይደለም፣ ግን ተለይቶ ብቻ እሱ እንደዛ እንዲታማ የሚያደርግ ሌላ ተጫዋች አላደረገው። ፍጹም ቅጣት የምትመሳት ከሆነ ሌሎች ተጫዋቾች አድርገውታል። የትኩረት ማጣት ከሆነ ሌሎች ተጫዋቾች ላይ አይተናል። የመከላከል ቁርጠኝነት ማሳየት ትራክ ባክ ማድረግ የዲፌንሲቭ ዴዲኬሽን ማሳየት የእሱ ድክመት ከነበር ሌሎች የሪያል ማድሪድ ተጫዋቾችም አድርገውታል። ቪኒ ብቻውን ኢላማ ውስጥ የሚገባበት ምክንያት የለም። በነዛ ሶስት የላሊጋ ድሎቹ፣ ሁለት የቻምፒየንስ ሊግ ድሎቹ በተጨማሪ ዘጠኝ ሌሎች ዋንጫዎችን አሸንፈዋል። አምና የሚኒክ ጨዋታ ይሁን የሲቲ ጨዋታ ይሁን ሌሎች ያሸነፉባቸው ጨዋታዎችን ሲንግል ሃንድሊ ራሱ ብቻውን ብዙ ጨዋታዎች አሸንፎላቸው አይ በሁለት አይኖርም ምናምን ሳይሆን አሁን ራሱ ካለፈው የውድድር ዘመን በሶስት ጎል ያነሰ ነው ያስቆጠረው። ሃያ ጎል ነበር ያስቆጠረው አምና። አሁን አስራ ሰባት ጎል ነው ያስቆጠረው በሁሉም ውድድሮች። የሚያስገርም ነገር ይሆናል። አንዳንድ አንድ ጊዜ መስይስ ፉትቦል አሁን የትግስት ማጣት አለ፣ ንጭንጩ አለ። እንዳልኩት ኤክሰሲቭ ነው። ነገሱን መቀበል ያስፈልጋል አሰልጣኙም ብዙ ጊዜ ይህን እኮ ደጋፊው ተጫዋቹ ምናምን በትኩረት መጫወት ካልቻልክ፣ እንደዛ የምትነጫነጭ ከሆነ በእያንዳንዱ አንተ ላይ በሚቀርብ ዘለፋ ምክንያት ምላሽ የምትሰጥ ከሆነ የባል ሀገር ቡድኖች እኮ የሚፈልጉት እርሱን ነው። በቂ ትኩረት እንዳታደርግ፣ ካተኮርክማ እንደማያቆሙ ያውቃሉ፣ ካተኮርክ እንደማያቆሙ ያውቃሉ። ስለዚህ ለዛ ጆሮ አትስጥ ብለው ይመክሩታል አሰልጣኝ ብዙ ቢጫ ካርድ ያለው እንደተለመደው ከአርቢትሮች ጋር ስለሚጨቃጭቅ ከባላጋራ ቡድን ተጫዋቾች ጋር ወይ ከደጋፊዎች ጋር እሰጥ አገባ ውስጥ ስለሚገባ። ግን በቀደም እንደው ሶስት ወር ውስጥ አንድ ጨዋታ ብቻ ባደረገ ማክሳሮምች በሚባል ተጫዋች ማርክ ተደረገ እንኳን ቢባል፣ ግን ብቸኛውን የማድሪድ ጎል ደግሞ ያስቆጠረው እሱ ነው። ኢቨን በዛ ጨዋታ ኪሊያን ምባፔ ይህንን ጫና ስላየ ስለሚያውቅ እና ደግሞ ዝውሩን የተፈጸመ ጊዜ እንዳነሳ ነው ከፔዤ ወደ ሪያል ማድሪድ ሊመጣ ይችላል የሚሉ ወሬዎች በነበሩበት ጊዜ የኔን ቦታ የኔን የማጥቃት ኃላፊነት ሊሻማኝ ነው ብሎ አይደለም ይፈራ የነበር ነው እና ጫወት እያለ ቴክስት ያደርግልኝ ነበር ነው ያለው ያን ጊዜ ቢሆን። አሁን የኤምባፔ መምጣት የአንዳቸው ችግር ሳይሆን የማድሪድ የማጥቃት ዳይናሚክስን በመጠኑ ይለውጠዋል፣ የቪኒንም ሮል ይለውጠዋል። ባሎንዶሩ በተለይ ደግሞ በላቲን እግር ኳስ የሚታይበት መነጽር ከኢንዲቪድዋል ግሎሪ ጋር የሚታይ ነው ከአውሮፓዎቹም የበለጠ ስለዚህ ባሎንዶሩን በዛ አይነት ሁኔታ ማጣትም ቀላል ስንል በሆነ ችግር የሚፈጠረበት አይመስለኝ የሳውዲ የቢሊዮኖች የዝውውር ጥያቄ አለ እሱም ትኩረት ይበትናል መቼስ እንዲህ አይነት ምንድን ነው ሚቲጌቲንግ ምክንያቶች አሉ ማድሪድ ራሱ ደግሞ እንደ ቡድን በሁሉም ውድድሮች የመጨረሻዎቹ አፋፍ ላይ ይድረስ እንጂ የተዋጣለት የቡድን ፐርፎርማንስ ዌል ኦይል የሆነ ማሽን አይደለም ይሄ ደግሞ ለእንደ ቪኒ አይነት የማጥቃት ተጫዋችም ችግር ነው። አሁን እሱ ልከላከለው እየሞከርኩ ነው፣ ግን መከላከልም ይገባል ብዬ አስባለሁ። እንደ የማድሪድ ደጋፊ ሰምቶን ምናምን አይጸጸትም እኮ ይገባኛል። ግን እግር ኳስ ያለው ትራይባሊዝም እንዲህ አይነት ችግር ነው። እንዲህ አይነት ፍረጃ አለ። ለዚህ ነው ያለሱ ሪያል ማድሪድን ማሰብ አልችልም ብሎ እምባፔ ቪኒሽየስን ሊከላክለው የመጣሁትም ከእሱ ጋር የመጫወት ሀሳብን ይዤ ነው የሚል አስተያየትን የሰጠው በቀደም ስለተጮሁበት። ይሄንን ብናነሳ ጥሩ ነው በሚል አዎ አድማጮቻችን፣ የነበረን ቆይታ ይህንን ይመስል ነበረ። ቀሪ አራዳ ፌም ፕሮግራሞች ወደ እናንተ ምርሳቸውን ይቀጥላሉ። መልካም ጊዜ እንላችሁ።